ኢንተርቪው አደረግኩኝ። ከዛ ሮብ ኢንተርቪው ካደረግኩ በኋላ ሐሙስ ከሰዓት ሐሙስ ከሰዓት ደውለው መተህ የቅጥር ደብዳቤ ሞተር ትችላለህ፣ ስራውን አግኝታል ብለው ነገሩኝና እሁድ ለቅዱስ ሚካኤል ነገርው ሳምንት ሳይሞላው በአራት ቀን ውስጥ ስራ አግኝቻ አለውና ቅዱስ ሚካኤል በአማላጅነቱ የሚያደርጋቸው ብዙ ነገሮች አሉ። ኦፍ ኮርስ እኔ የስጋዊ ነገር ነው የስራ ነገር ነው። ነገር ግን ብዙ ሰዎች ደግሞ ከበሽታ ይፈወሳሉ ከብዙ ነገር ይፈወሳሉና የቅዱስ ሚካኤል አማላጅነት ከሁላችን ጋር ይሁን፣ እንኳን አደረሳችሁ። እንደሰማችሁት ይሄ ወዳጃችን ሚካኤል ጸሎት ሰሚ ነው፣ አማላጅነቱ ደግሞ ፈጣን ነው በማለት ይናገራል። በሆቴ ላይ ተደረገ ብሎ እንደዚህ ይመሰክራል። ግን በመላእክቶች ጉዳይ ላይ እውነት አንተ እንደምትለው ጸሎት ሰሚ ናቸው ወይ? አንተ እንደምትለው አማላጆች ናቸው ወይ በሚለው ጉዳይ ላይ እንወያይ። መጽሐፍ ቅዱሳዊ ነው ይሄ ሐሳብ ብለን ስንጠይቀው እግሬ አውጪኝ ብሎ የሚሮጥ ወዳጃችን ነው። ይሄኛውን ደግሞ እስኪ ሰምተን። ከዚህ በፊት በቃ የምፈልገውን አይነት ስራ ብቻ ሳይሆን በምፈልገው አይነት ፖዚሽን ጭምር ማለት በምፈልገው አይነት ፖዚሽን አሁን እንደዚህ አብራርቼ እንደዚህ እንደዚህ ምን ማለትም ባልችልም በምፈልገው አይነት ፖዚሽን በእለተ ቀማ ናት እናቴ ቅድስት ኪዳን። በጣም አስጨንቂያት እንኳን አይደለም የነገርኳት፣ በቃ ለዚህ ቦዘኒ መጅልስ ስራ አንቺ አታች እና ብዬ እንደዚህ ቀላል አድርገ የተናገርኩት ግን ቢሆን ደስ የሚለኝ ባንቺ ቀጥ በእለተ ቀማ እመቤቴ ይሄኛው ደግሞ ወዳጃችን ምን ይለናል እንግዲህ? ለኪዳነ ምረት ጸሎት አድርሽ ነበር ስራ እንድትሰጠኝና ና ለእኔ ለቦዘኔው በማለት ይናገራልና ራሱም ራሱን ቦዘኔ እያለ ይጠራል። እኔ እንደዛ ብዬ እንኳን አልጠራም፣ ግን ትምህርቱ የቦዘኔ ትምህርት ነው። እሱን ስላረጋገጥክልን ግን እናመሰግናለን። የሊቀ መላኩ የቅዱስ ሚካኤልና የመቤታችን የቅዱስ ድንግል ማርያምን ምልጃ በመስማቱ ነው እንግዲህ የቦዘኔ ትምህርት በማለት ሲሳለቅ የምንሰማው በእውኑ የቦዘኔ ትምህርት የማን ይሆን? እስቲ እንመልከት። ትንቢት ዳንኤል ምዕራፍ አስር ቁጥር 21 ላይ ነገር ግን በእውነት ጽሑፍ የተጻፈውን እነግርሃለሁ፣ በዚህም ነገር ከአለቃችሁ ከሚካኤል በቀር ማንም የሚያጸናኝ የለም። ይህን የተናገረው ሊቀ መላአኩ ቅዱስ ገብርኤል ነው። ከአለቃችሁ ከሚካኤል በቀር የሚያጸናኝ ማንም የለም ይላል ገብርኤል። የሚያስተምረው የምን ትምህርት ነው? የኛ መተርጉማን ይህን ሲያብራሩ ወአልቦ መኑሂ ዘያአቤን በዝንቱ እስራኤል ዘስጋን በመራዳት እስራኤልን በመራዳት የሚበልጠኝ የለም። ሚካኤል መጋቤ ብሉይ ስለሆነ እንጃ እሱም ይበልጠኝ ከሆነ ለማለት ወአልቦ መኑሂ ዘይአበይን በዝንቱ ማለት እስራኤልን በመራዳት የሚበልጠኝ ማንም የለም። ሚካኤል መጋቤ ብሉይ ስለሆነ እንጂ ይበልጠኝ እንደሆነ እንደማለት። ገብርኤል ነው የሚናገር። ዳእሙ ሚካኤል መልአክክሙ መጋቢ ብሉይ ስለሆነ ሚካኤል ይበልጠኝ እንደሆነ እንጂ እስራኤልን በመራዳት እኔ ገብርኤልን የሚበልጠኝ ማንም የለም። እራዳችኋለሁ፣ አግዛችኋለሁ። ቅዱስ ገብርኤል በጉዟችሁ ሁሉ እኔ ያለውኝ መጋቢ ብሉይ ከሆነው ሚካኤል ካልበለጠኝ በቀር ብዙ ጊዜ ተራድቻችኋለሁ። ብዙ ጊዜ እናንተን በመራዳት ሚካኤል ካልሆነ በስተቀር የሚበልጠኝ ማንም የለም ለማለት ነው። የኛ መተርጓ እንደዚህ ይተረጉማል። ሁለተኛ ኦሪት ዘፍጥረት ምዕራፍ 48 ቁጥር 15፣ 16 ያይቆብን ዮሴፍን ባረከ፣ እንዲህም አለ፦ አባቶች አብርሃምና ይስሐቅ በፊቱ የሄዱለት እርሱ እግዚአብሔር ከታናሽነት ጀምሮ እስከዚያ ድረስ እኔ የመገበኝ እግዚአብሔር ይላል። እውነት ነው። ያይቆብን ከታናሽነቱ ጀምሮ የመገበው እግዚአብሔር ነው። የመገበኝ እግዚአብሔር ብሎ እግዚአብሔርን አስቀድመ። ያይቆብ የዮሴፍን ልጆችን ሲባርክ የተናገረው ከክፉ ነገር ሁሉ ያዳነኝ መልአክ እነዚህን ብላቴኖች ይባርክ ይላል። ከአንድ አይነት ክፉ እኮ አይደለም፣ ከክፉ ነገር ሁሉ ያዳነኝ መልአክ። ያዕቆብ የሚያስተምሩት ሁሉ አይነት ትምህርት ነው። ይሄ የቦዘኔ ትምህርት ነው። ያዕቆብ የተናገረው የእግዚአብሔር መልአክ ያለው እግዚአብሔር ነው እንዳንል መጀመሪያ ከታናሽነት ጀምሮ እኔን መገበኝ እግዚአብሔር አለ፣ እግዚአብሔርን አስቀደመ። ያይቆብ የዮሴፍ ልጆች ሲባረክ መጀመሪያ በእግዚአብሔር ስም ባረካቸው። ከታናሽነቴ ጀምሮ እስከዛ ድረስ ይህ መገበኝ እግዚአብሔር ብሎ በእግዚአብሔር ስም መባረክን አስቀደመ። ቀጥሎ ምን አደረገ? ከክፉ ነገር ሁሉ ያዳነኝ ከአንድ አይነት ክፉ እኮ አይደለም፣ ከጥቂት ነገር እኮ አይደለም ያለው፣ ከተወሰነ አይደለም እኮ ያለው። ከክፉ ነገር ሁሉ ያዳነኝ መልአክ እነዚህ ብላቴኖች ይባርክ። ያይቆብ የሚያስተምረው ትምህርት ምንድን ነው? ያዕቆብ እየተናገረ ያለው ምንድን ትምህርት ነው? ከክፉ ነገር ሁሉ ያዳነኝ መልአክ እነዚህ ብላቴኖች ይባርክ። የምን ትምህርት ነው ይሄ? በእግዚአብሔር ስም መባረክ ልጆችን ይገባል። አዎ። ቀጥሎ በምን ስም ባረከ ደግሞ? በቅዱሳን መላእክት ስም ደግሞ ባረክ። ከክፉ ነገር ሁሉ ያዳነኝ መልአክ፣ ይህን የተናገረው ያዕቆብ ነው። እንደውም በግዕዙ ብናነበው ወመልአከ እግዚአብሔር ዘአድኀነኒ እምኩሉ እኪት የእግዚአብሔር መልአክ ከክፉ ነገር ሁሉ አዳነኝን ነው የሚለው። ልበ አምላክ ዳዊት መዝሙር 33 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል፣ ያድናቸውማል አይልም የተአየን መልአክ እግዚአብሔር አውዶሙ ለላ ይፈርህዎ ወያድኅኖሙ ይልም የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል፣ ያድናቸውማል የሰባ ሊቃናትም ትርጉም ብንመለከቱ መዝሙረ ዳዊት መዝሙር 33 ቁጥር 7 ላይ ቃል በቃል እንደዚህ ነው የሚናገሩ፣ የእግዚአብሔር መልአክ ያድናቸዋል እኮ ነው የሚለው። በቃል ኪዳን በአማላጅነት መራዳት ብቻ ሳይሆን፣ ማገዝ ብቻ ሳይሆን ያድናቸውማል ይለናል ልብ አምላክ ቅዱስ ዳዊት። በማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይም ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ መላእክቶቻቸው ዘወትር የአባቴን ፊት ያያሉና። ይህን የተናገረው ማን ነው? ምድረንም ኢየሱስ ክርስቶስ ማንንም ታናሽ ብላቴና የኔ ቢጤ ብላችሁ ንቃችሁ እንዳታቃሉ ያንን ሰው ስትንቁ፣ ያንን የተናቀ ብላችሁ እናንተ ያሰባችሁን ሰው የሚጠብቀው መላእክት ጭምር መናቅ ነው። የሚጠብቋቸው መላእክት በእግዚአብሔር ፊት ያያሉና ማለት እግዚአብሔር ዘንድ አድርሰው ያስፈርዱባቸዋል። መዓት ያመጡባችኋል። ሰው አትናቁ። አንተ የናከው ሰው ያ አንተ የናከው ሰው የሚጠብቀው መልአክ እገሌ እኮ አንተ የሞትክለትን ሥጋን የቆረስክለትን ደሙን ያፈሰስክለትን እኮ ያንን ሰው አንተ የፈጠርከውን በአርአያ የፈጠርከውን ሰው እኮ ናቀው ብሎ ያንን አንተ የናከውን ሰው የሚጠብቀው መልአክ በእግዚአብሔር ፊት ቆሞ ያስፈርድብሃል። ተጠንቀቅ እኮ ነው ያለው ጌታችን ሰውን የምንንቀው ያንን ግለሰብ ብቻ ሳይሆን ያንን የናቅነውን ሰው በአርአያ ሥላሴ የተፈጠረውን ሰው የሚጠብቀው መልአክን ጭምር መናቅ ነው። ስለዚህ መላእክቶች ያስፈርዱባቸዋል። ሰውን አትናቁ፣ የምትንቀው ሰው እኮ የሚጠብቀው መልአክ እኮ በእግዚአብሔር ፊት ቆሞ አንተን ያስፈርድብሃል፣ ተጠንቀቁ ነው የሚል ጌታችን ስለ ቅዱሳን መላእክት ጥበቃ አልተናገረምታል? ይህንን የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ያለውን ገጸ ንባብ የምስራቅ ኦርቶዶክሶች የሚጠቀሙት የመጽሐፍ ቅዱስ ማብራሪያ ላይ ዘኦርቶዶክስ ስተዲ ባይብል በተባለው በዚህ መጽሐፍ ላይ ፉትኖቱ ላይ ስትመለከቱ ማቴዎስ ወንጌል 18 10 ላይ ሊትል ዋንስ ይላል ተናናሾቹ የሚለውን ሲያብራራ ቅዱስ ዮሐንስ አፈወርቅ ይህንን የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ሲተረጉም በተረጉምበት ድርሳኑ ድርሳን 59 ላይ ሆሚሊ 59 ላይ እንዲህ ይላል፣ እንዲህ ብሎ ያስተምራል። ምን አለ? ኖት ኦንሊ ዘ ሴንትስ ቅዱሳን ብቻ አይደሉም በት ኦል ፒፕል ሃቭ ጋርዲያን ኤንጅልስ ሁሉም ሰው ጠባቂ መላእክቶች አሉት ማን ሁሉም ሰው ማን የተናገረው ቅዱስ ዮሐንስ አፈወርቅ የማቴዎስ ስንጌልን በተረጎመበት ድርሳኑ ሆሚሊ 59 ላይ ሁሉም ሰው ጠባቂ መልአክ አለው ስለ ተናናሾች ሲባል እንደው በቃ የኔ ቢጦችን ትሑታንን ብቻ አይደለም የሚጠብቀው፣ ማለት አይደለም። ሁሉንም ሰዎች የሚጠብቀው አለ። ቅዱሳንን ብቻ አይደለም፣ ትሑታኑን ብቻ አይደለም። ሰዎችን ሁሉ የሚጠብቁ ቅዱሳን መላእክት እንዳሉ ዮሐንስ አፈወርቅ ይናገራል። ቅዱስ ጴጥሮስ እስር ቤት ሳለ የሐዋርያት ስራ ምዕራፍ 12 ቁጥር 11 ተመልከቱ። ጴጥሮስም ወደ ልቡ ተመልሶ ከእስር ቤት ከወጣ በኋላ ጌታ መልአኩ ልኮ ከሄሮድስ እጅና የአይሁድ ህዝብ ይጠብቁት ከነበረ ሁሉ እንዳዳነኝ አሁን በእውነት አወቅኳለ። ማንን ልኮ? መላእኩን ልኮ ማዳኔ ማን ነው? የእግዚአብሔር ማንን ልኮ አዳነው? መላኩን ልኮ አዳነው። እግዚአብሔር ራሱ ያለ መላእክት፣ ያለ ጻድቃን፣ ያለ ሰማዕታት ብቻው ማዳን ይችላል። እግዚአብሔር ነዋ። እግዚአብሔር አምላክ በቅዱሳን መላእክት ያድናል። እግዚአብሔር አምላክ በቅዱሳን ጻድቃን ሰማዕታት ያድናል። እግዚአብሔር በአፈር በትቢያ ያድናል። እግዚአብሔር በወደደው ያድናል። በሐዋርያት ጥላም ፈውሰዋል? በቅዱስ ጳውሎስ የልብሱ ጨርቅም ፈውሰዋል። በበትራቸው ይፈውሳል፣ በአጽማቸው ይፈውሳል፣ ሙት ያስነሳል። እግዚአብሔር በወዱ ያድናል። ለዚህም ነው ጴጥሮስ አለ እግዚአብሔር አዳነኝ ብቻ ኳለም ያለው ምን እንደሚለው ጌታ መልአኩን ልኮ ነው የሚለው ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ህዝብ ይጠብቁት ከነበረ ሁሉ እንዳዳነኝ አሁን በእውነት አወቅኳል ማንን ልኮ መልአኩል እኛ ምን ነው ማዳን? እግዚአብሔር ነው። ቅዱስ ሚካኤል ልኮ ያድናል እግዚአብሔር፣ ቅዱስ ገብርኤል ልኮ ያድናል እግዚአብሔር፣ መላእክትን ጻድቃን ልኮ ያድናል እግዚአብሔር። ይሄንም ምን ሰብኮኝ ነው ቤተክርስቲያን፣ ትምህርት የቦዘን ትምህርት አለ። ወንድሞቻችን እኮ የመሰከሩት እኮ ይሄን ነው። ቅዱስ ሚካኤል እንደዚህ ያደረገልኝ፣ እመቤታችን ቅድስት ድንግል ማርያም እኮ እንደዚ ያደረገችልኝ ሲሉ እኮ ምን እያሉ ነው? እግዚአብሔር በቅዱሳን መላእክቱ ላይ አድሮ ይህን ድንቅ ስራ ሰራልኝ ማለት ነው። ያልእግዚአብሔር ፍቃድ ያመላእክ ምንም አያደርግማ እመቤታችንም ያለ እግዚአብሔር ፍቃድ ምንም አታደርግማ በፍቃድ እግዚአብሔር እመቤታችን እንደዚህ ያደርገችልህ ማለት ነው ያዕቆብ ኦሪት ዘፍጥረት ምዕራፍ 48 ቁጥር 16 ላይ ከክፉ ነገር ሁሉ ያዳነኝ መልአክ ሲል አይ እግዚአብሔር የሌለበት መልአኩ ብቻ ከክፉ ነገር አዳነኝ ማለት ነው መልአኩ ከክፉ ነገር ሁሉ አዳነኝ ማለት ያለ እግዚአብሔር ፍቃድ አዳነኝ ማለት እንደዚህ አይነት ትምህርት እኛ የለንም እናንተ ዘንድ እነዚ ትርጉም የሚሰጥ ከሆነ ይሄ የቦዘኔ ትምህርት ነው። እኛ ዘንድ ያለው ትምህርት ግን ያዕቆብን ከክፉ ነገር ሁሉ ያዳነው መልአክ በእግዚአብሔር ፍቃድ የተደረገ በእግዚአብሔር ኃይል የተደረገ በእግዚአብሔር ቸርነት የተደረገ ነው። በማን አማካኝነት? በመልአኩ። ያዕቆብን ምን አድርገው ከክፉ ነገር ሁሉ አዳነው።